ስማታለች ማለት ነው። አንቺ አትጨነቂ፣ ትዬም ደግሞ ፍርደ ገምደል አይደሉም፣ ያልጠፋባቸውን እቃ ጠፋብኝ አይሉም ብላታለች ማለት ነው። ዳጣዬ እውነት ጊድዬን እኔ አልወሰድኩም፣ ግን ምንድን የጠፋው ብላ ጠየቀቻት። ሰላምዬም ኧረ በጣም ውድ ነገር ነው፣ በመቶ ሺህ የሚቆጠር እቃ ነው አሉ የጠፋው። አንቺ ካልወሰድሽ አትጨነቂ ብላታለች። እኔ አላየሁም። ሄድዬን እኔና ናታን መጽሐፍ ልንገዛ ሄደን ነበረ ናታን አለቻት። ሰላምዬም አዎ አለች። ዳጣ አቤጌል ታውቃለች እሱን አላውቅም ግን አለች። ሰላም ምን ነው ሰላምዬ ችግር አለ እንዴ? ብላ ዳጣ ብጠይቃትም አይ ዝም ብዬሽ ነው ና እስኪ ልቀፍሽ ብላታለች፣ ማለት ነው ውሃ ዳጣን በጣም ነው የምትወዳት እዛ ቤት ማለት ነው ናታን ዳጣ አዛቤ ከገባች ጀምሮ ልቡንም ሆነ አይኑን ጥሎባታል ማለት ነው። አቤጌል ደግሞ ይሄ ጉዳይ አልተስማማትም። አቤጌል ናታንን የግሏ ለማድረግ በእናቷ ግፊት እየተሯሯጠች ትገኛለች ማለት ነው። አቤጌል ናታን ትወደዋለች እንጂ ናታን ከእህትነት የዘለለ ለአቤጌል ፍቅር አልነበረውም። ሆኖም ግን በግዳጅ ያው የአግባትና ድርጅታችንንም ያስተዳድራሉ። እኔ ሀብታም ወንድ ስላገባሁ ነው እናንተን አንተን ቅብረር አርጌ እያሳደግኩ ያለሁት ቲቪ ቤት ሆኜ ብላለች ይብላለች። ወይዘሮ ማርታ ለአቤጌል አቤጌልንም፣ እንግዲህ ናታን እንደምንም ብለሽ የግልሽ አድርጊው አለቻት። አቶ ደረጀ ትልቅ ፈተና ገጥሞታል። በዳጣ በኩል ለማን እንደሚሆን ግራ ገብቶታል። ወይዘሮ ማርታ ዳጣ የደረጀ ልጅ እንደሆነች ፈጽሞ አታውቅም። እቺ ዱርዬ ናት፣ ሌባ ናት። ስለዚህ ውሰድና አሁኑኑ ለፖሊስ አስረክብልኝ ቢላትም፣ አይ ዳጣ ያደራ ልጄ ናት የጓደኛዬ። እኔ አንቺን አልነገርኩሽም፣ ሚስጥር ብሎ ስለነገረኝ ደብቄ ነበር ብሎ ዋሽቷታል። እንግዲህ ምንም ማድረግ ስለማይችል ነገሮች እስከሚረጋጉ ትዳሩን ማጣት አይፈልግም። አስራ ስምንት ዓመት በኋላ ልጅ አለችኝ ልጅ ናት ብሎ ለትዳር አጋሩ ለመንገርም አቶ ደረጀ ፈተና ሆኖበታል። ዳጣዬ እየተሰቃየ ትገኛለች፣ ምንም በማታቀው። ሰላም! ውድ ተመልካቾቼ እንዴት አላችሁ? ሰላማችሁ ይብዛ። ለቤት አዲስ ሆናችሁ ሰብስክራይብ፣ ላይክ አድርጉ፣ አበረታቱኝ፣ እወዳችኋለሁ። ሀገራችን ኢትዮጵያን ሰላሟን ያብዛ። ወጥቶ ከመቅረት ከድንገተኛ ወት ይሰውረን ይሰውራችሁ እላለሁኝ። ላይክ ለምታደርጉልኝ እጃችሁ ይባረክ። ፍቅር፣ ደስታ ቤታችሁ ግባ አዘች፣ ችግር አይንካችሁ። እውነት አንዳንዴ ደህነት መጥፎ ነው። ጎዳና ላይ ማደግ መጥፎ ነው። ከቤተሰብ ተለይታችሁ ማደግ መጥፎ ነው። የማንነት ጥያቄ ሲመጣ ደግሞ እንዲከባድ ፈተና ይገጥማችኋል። አቢጌል እንግዲህ የቤቷ ታላቅ ብትሆንም ዳጣ ምንም በማታቀው ነገር ወንጀል ውስጥ ከታታለች። የእናቷን ጌጣጌጥ ወስዳ በዚህ ሰበብ አርጌ ዳጣ አለምን ከዚህ ቤት አላስወጣትም፣ ስትል ትልቅ ፈተና ለአቶ ደረጀም ገጥሞታል። አቶ ደረጀ ልጁ ከአስራ ስምንት ዓመት በኋላ ፈልጋው ስለመጣች ትልቁ ኃጢአት ወርዶልኛል ብሎ እያሰበ እየተደሰተ ባለበት ሰዓት አቤጌል ግን ለናታን ስትል ይሄንን ሁሉ መስዋዕት እየከፈለች ትገኛለች ማለት ነው። ሰላምዬ በጣም ውስጧ ተጫውቆ ነበረ። በጣም በስስት አይን እያየቻት ነበረ። የቤቷ እመቤት ወይዘሮ ማርታ ዳጣን አንገቷን ይዛ ልትገላት ብትሞክርም አቶ ደረጀ ተባብረው አድነዋታል። ዳጣዬ ከሞትን የተረፈችው በጣም ነው የሚያሳዝነው። ሰላምዬ ከአፋ ክፉም ባትናገርም፣ ግን ፊቷ ላይ ያለው ይነበብ ነበረ፣ ጭንቀቱ፣ መከራው፣ ሐዘኑ። አቤጌል ግን ዝም ብላ ሰላምዬን ስትመለከታት ነበር። ሆኖም ግን መጨረሻ ላይ እኔ አልወሳኩኝም ምንድን ነው እሱ የጠፋው? ብላ ሰላም እና ዳጣ ሲያወሩ ዳጣዬ፣ እኔ እኮ አላውቅም እንደጠፋ ብላታለች። ሰላምዬም፣ እረ በጣም ውድ ዕቃ ነው የጠፋው በመቶ ሺ የሚቆጠር ነው ብለዋል። አንቺ ታልወሰድሽ ደግሞ አትጨነቂ፣ እህትዬም ደግሞ ፍርደ ገምደል አይደሉም ብላታለች ዳጣዬም፣ ጌድዬን እኔ አላየሁም፣ እኔና ናታን መጽሐፍ ልንገዛ ሄደን ነበረ። ናታን አለች ደንግጣ። ሰላም አዎ፣ አቢጌል ታቅ ነበር፣ አታው። እኔ እንጃ፣ እሱን አላውቅም አለች አለች ይህን ጉዳይ አቢጌል እንደምትሰራው ሰላም እየገብቷት ነበረ። ዳጣም በመደናገጥ ምንድነው ሰላም እዬ ብላ መጠጋትም፣ አይ ምንም አይደለም ነይ፣ እስኪ ልቀፍሽ ብላ አቀፈቻት። ያንገት ሽታ እንዴት ደስ ይላል፣ ብላ በህፃንነቷ የተለየቻትን የአስራ ስምንት ዓመት ልጇ አድጋ ዛሬ ፊት ለፊቷ እኩያ ሆና ስታያት በጣም በመገረም አቀፈቻት። በውስጧ ልጇ እንደሆነች እናት ስለምታቀም ተቃቅፈው በብዙ ሰዓት ቆዩ። የአንገትች ሽታ በጣም ደስ ይላል እያለች ኋላም ግን እዛ ጋር ትልቅ ፈተና የገጠማት ዳጣዬ፣ አሁን ቤተሰብ አገኘው ማንነት ፍለጋ ብትሄድም፣ ወይዘሮ ማርታ ግን ለፖሊስ እንድትሰጥ ፈቅዳለች። አቶ ደረጀ አያደራ ልጄ ናት የጓደኛዬ ብሎ ማርታን ዋሽቷታል። ለእሱም ለትዳሩ ትልቅ ፈተና ገጥሞታል። ምን ብሎ እንደሚናገር ግራ ገብቶታል። በጣም ነው የሚያሳዝነው። አንዳንዴ እኔ እንጃ ድራማ ቢሆንም ዳጣ አሳዝናኛለች ማለት ነው። ከባድ ነው።